ከቅርብ ዓመታት ወዲህ ከፍተኛ መነቃቃት እያሳዩ ከሚገኙ ዘርፎች መካከል ቱሪዝም በዋናነት ይጠቀሳል። የደቡብ ኢትዮጵያ ክልል በቱሪዝም ዘርፍ እምቅ አቅም ካላቸው ክልሎች መካከል ቢሆንም ከዚህ በፊት ይከሰቱ በነበሩ ግጭቶችና አለመግባባቶች በዘርፉ የቱሪስት ፍሰቱ ተቀዛቅዞ እንደነበረ ያስታወሱት የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ወይኒቱ መልኩ የለውጡ መንግስት ለዘርፉ መነቃቃት ከፍተኛ አስተዋጽኦ ስለማበርከቱ አስታውቀዋል። ባለፉት የለውጥ ዓመታት ውስጥ በተለያዩ ዘርፎች ያው የተግባራት የስራዎች መቀዛቀዝ ነበረ። በሀገሪቱ በተከሰቱ አንዳንድ ሁኔታዎች በእኛ ዘርፍ ራሱ ያው የቱሪስት ፍሰቱ የተቀዛቀዘበት የቱሪዝም ዘርፉ በተፈጠረው ችግር የሰላም እጦት የተቀዛቀዘበት ሁኔታዎቹ ነበሩ። ነገር ግን ያው በተፈጠረው እንቅስቃሴ ለዘርፉ ትልቅ ትኩረት የለውጡ መንግስት ከመስጠቱ ጋር ተያይዞ ዘርፉ ላይ ትልቅ መነቃቃት የተፈጠረበት ሁኔታ ስላለ ለውጦችን በዛው ልክ የመጡበት ሁኔታ አለእና ከዚህ አንጻር በርካታ ስራዎቹ ተሰርተዋል። በመንግስት ሪፎርም ከተደረገባቸው ተቋማት መካከል የቱሪዝም ዘርፉ በግንባር ቀደምነት ይጠቀሳል ያሉት የቢሮ ኃላፊዋ፣ ሀገራችን ከቱሪዝም የምታገኘውን ገቢ ለማሳደግ መንግስት በልዩ ትኩረት በርካታ ተግባራትን እያከናወነ ይገኛል ብለዋል። በለውጡ መንግስት ሪፎርም ከተደረገባቸው ተቋማት አንዱ የቱሪዝም ዘርፍ ነው። ዘርፉ ሪፎርም ስደረግ ከዚህ በፊት ራሱን ችሎ በሚኒስቴር ደረጃ የተቋቋመ ስላልሆነ አንዱ የተወሰደው እርምጃ የዘርፉን ራሱን ችሎ በሚኒስቴር መስሪያ ቤት ደረጃ ተቋቁሞ ስራውን እንዲመራ የተደረገበት ትልቁ የዘርፉ የትኩረት አቅጣጫ ነው ማለት ነው። ሁለተኛው የትኩረት አቅጣጫ ዘርፉ በሚኒስቴር መስሪያ ቤት ተመርቶ ሲያበቃ አምስት የኢኮኖሚ ፒላር ናቸው ብሎ መንግስት ካስቀመጣቸው የኢኮኖሚ አመንጭ ተቋማት አንዱ ሆኖ እንዲያገለግል ተደርጓል። በሶስተኛ ደረጃ በዘርፉ የክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ኢኒሽቲቭ ቀርጾ በዚህ በቱሪዝም ዘርፍ ላይ ትልቅ ስራዎችን ነው የሰራው። አንዱና የመጀመሪያው የሸገር ፕሮጀክት ነው። ሁለተኛው በክቡር ጠቅላይ ሚኒስትራችን ኢኒሽቲቭ የተሰራው በዘርፉ ገበታ ለሀገር ነው። ገበታ ለሀገር ፕሮጀክትንም ስንመለከት በተለያዩ አካባቢዎች በሀገሪቱ ክልሎች በአማራ በደቡብ ኢትዮጵያ ክልል በኦሮሚያ ክልል የተለያዩ ፕሮጀክቶቹ የቱሪስት መዳረሻ ስፍራዎቹ ለምተው ቱሪስቶች የመጡ የሚጎበኙበት የኢኮኖሚካዊ ጠቀሜታ እያመጣ ያለበት ነው። አሁን ደግሞ እየተሰራ ያለው ገበታ ለትውልድ የሚል ፕሮጀክት ነው። የቱሪስት ፍሰትን የሚያሳድጉ የተለያዩ ተግባራት በክልሉ መንግስት ስም ተግባራዊ ስለመደረጋቸው ያወሱት ወይዘሮ ወይኒቱ የደቡብ ኢትዮጵያ ክልል በራሱ እምቅ የተፈጥሮና ሰው ሰራሽ የቱሪስት መዳረሻዎች ያሉት ክልል ስለመሆኑ ጠቁመዋል። እንደ ክልላችንም ስንመጣ በክልል ደረጃ በክቡር እስመስተዳድራችን ኢኒሼቲቭ በየአካባቢው የማህበራት እንዲቋቋሙ እንዲደራጁ በዘርፉ የሚያስጎበኙ ና ቱሪስት እንቅስቃሴውን የሚደግፉ አካላት የስራ እድል ፈጠራም እንዲፈጠርላቸው በዘርፉ ትልቅ ስራ ተሰርቷል። ሰፊ ጸጋዎች አሉ። እንደ ደቡብ ኢትዮጵያ ክልል ሰፊ የቱሪስት መዳረሻዎች፣ በርካታ ቱሪስት መዳረሻዎችና የቱሪዝም ልማቶች አሉ። እነዚህን እንግዲህ ከወትሮ በተለየ ሁኔታ የመሰረተ ልማት ፍላጎታቸውን በማሟላት እንዲሁም በግሉ ከመንግስት በመንግስት ደረጃ የሚንቀሳቀሱ ስራዎች እንደተጠበቁ ነው። የግሉ ዘርፍም ጭምር በዘርፉ ላይ ተሰማርቶ መዳረሻዎችን የማልማት ስራ ላይ የገባበት ሁኔታ አለ። ሰፊ እድልም ይሄ ፈጥሯል ማለት ነው። የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ወይኒቱ አክለውም በበጀት አመቱ አጋማሽ ከ14000 በላይ የውጭ ሀገራት ጎብኚዎች የደቡብ ኢትዮጵያ ክልልን ስለ መጎብኘታቸው ጠቁመው በዚህም በአጠቃላይ ከ382 ሚሊዮን ብር በላይ ገቢ መገኘቱን አመላክተዋል። ባለፉት በዚህ በ2017 ባለፉት ወራት ከ14 ሺህ በላይ የሚሆን ቱሪስት ነው ክልላችንን የጎበኙት ማለት ነው። ከነዚህ ጎብኚዎች ወደ 47 ሚሊዮን የሚሆን ብር ገቢ ተገኝቷል። ከውጭ የመጡ ቱሪስቶች በጉብኝታቸው ወቅት በሀገሪቱ ኢኮኖሚ ውስጥ ይህን ያክል ባሊው አድ አድርገዋል ማለት ነው። ስለዚህ ይሄ ብቻ አይደለም። በተፈጠረው በዘርፉ በተፈጠረው መነቃቃት የሰፊ የሀገር ውስጥ ጎብኚዎቹ ወደ ክልላችን ገብተዋል። ወደ ሰባት ነጥብ ሁለት ሚሊዮን የሚሆኑ የሀገር ውስጥ ጎብኚዎች ናቸው ወደ ክልላችን ገብተው ጉብኝት ያደረጉት ከነሱም ወደ ሶስት መቶ ሰማኒያ ሁለት ሚሊዮን የሚጠጋ ብር ገቢ ተገኝቷል ማለት ነው።